አለም፣ ያ ጃኒ ትንሽ ልጅ ገና እና ወጣም በአደባባይ በቪዲዮ ለቃ ይቅርታ ያለች እንዳለች አንደል። በቃ እንደዚህ ችጉጥ ይዘው የፈለጉት ብሔር የፈለጉት ህዝብ እየሰደበ እየማለ ያልታሰረ ጃኒ፣ አይ መንግስት እና ይሄ መንግስት አንደለውም። ደሞ አንድ አንዳንድ ሪከርድ የምታደርጉ ሪከርድ ለምታደርጉት ነገር ይሄ ሰው ጦስ ይዞበት ይመጣል አይመጣም ብላችሁ አስቡ። አንድ አንድ ሪከርድ የምታደርጉ ማርያምን ሰገጥ ያትሁኑ ፋራዎች ያትሁኑ ሪከርድ የምታደርጉ ደዚ ደዚ አትበሉኝ። ሂዳችሁ ለሱ ደዚ ደዚ በሉት። ሂዱ ወደሱ፣ ወደሱ ሂዱ። ተጣልተው ነው ማትመጣ ያለች። ተጣልተው ነው፣ ቀጥቅጠኝ ቀጠቅጣለሁ። አንድ የኮፕሊን አንድ ማ ሀያ ሺ አስገቡኝ። ታብታፍ ተጣልተው ነው፣ ተጣልተው ነው ማትገባ ያለችው። እስቲ ካልተጣሉ ሲጥራትና ትምጣ።

የንተ ፍቅርስ ኮፕሊንግ ኮፕሊንግ ጋይዝ ኦ ባይ ዘ ዌይ ለዚህ ያላችሁ ጋይዝ ልደቴ በነገው ማትሰኘው ሳምንት ነበር እና ለአሁኑ እሁድ ቀይረዋለሁ። ምክንያቱም ጾም እየገባ ስለሆነ በዛ ምክንያት ለማድረግ በማሰቤ ደግሞ ለመቶ ሀያ ስምንት ሕፃናት ወላጅ አባት እናት የሌላቸው የምሳና የራት እንግዳ ስላደረግኩኝ የኔ ከነ ቤተሰቦች ፋሚሊ የኔ ቤተሰቦች አያቴና እናቴ ሁለቱም እናቶች ማለት ነው። እዛን እዛ ያሉበት ልጆቹ ቤት ሂደው የምሳ እንግዶት ያደረጋሉ። እና ማንም ሰው እንዳይቀር መታቸው ባካቸው ልጆቹን እያቸው እና የሚታገስ ነገር ካለ ደግሞ እናግዛቸዋለን። ሰው እኔ ቤት

በቃ ራስ በራስ ስንጫወት እንትን እያሳዝንሽ ነው እኮ እያለቀሽ። እስከሚመጡ ቀለር ቀለር ያለ ቅጣት እንቀጣጣ። የሻወር ምናምን እንዳትለኝ፣ ውሃ ሞተር ስላልሳቡ ውሃ እየመታ ነው።

አንድ ብቻ እንደዚህ አርጉትና እዩት። ልዩነቱ እንደዚህ እንደዚህ ያርጉ። እንደዚህ እንደዚህ አሁን እንደዚህ አርቲስት አርቲስት የለውም ወይ ዛሬ እያለች ነው። አሁን በኋላ ነው የሚገቡት አርቲስቶቹ። ምን ሆቴል ላይ ኮንሰርት እንትን አላቸው ወይ፣ እዛ ሄደው ይዘፍናሉ። ሲሲዲ እዛ ሄደው ይዘፍናሉ። በየሆቴሉ ስለሚዘፍኑ ቢዚ ስለሚሆኑ